ግን አልገባሽም ፓርት አሁን ሚዲያ ላይ ማድረግ ያለብሽና የሌለብሽ ነገር አለየሽም። አንቺ ሪል እየኖርሽ ነው። አብዛኞቻችን ትክክለኛ ላይፋቸው ወጥቶ ሚዲያ ላይ ቢሆን በጣም ነው የምንሰደብበት። ወላሂ አቅፈኝና በዛ ካሰኝ አንጂ መሰረታዊ ችግር አለብኝ

ደህና ናችሁ ወይ? ያለን አልሐምዱሊላሂ፣ ደህና ነን። እንዴት ናችሁ? ስራ ጤና፣ በያላችሁበት ቤተሰብ ሁሉ ሰላም ነው ወይ? እኔ ጋ አልሐምዱሊላሂ ረቢልዓለሚን እዚህ ላደረሰን ጌታ ምስጋና ይገባው። በጣም ደህና ነን። ሰላም ብያችኋለሁ ሁላችሁንም። ዛሬ እንግዲህ ይህን ሰሞን አልተመቸኝም ነበረ ትንሽ ቪዲዮ ለመስራት ዛሬ ተመችቶኝ የአላህ ፍቃድ ነው ብቅ ብያለሁ ማለት ነው። እንግዲህ ዛሬ ምድር የሚባለው ዛሬ እነ ፈኪና ኢሳም ብቅ ብለው ነበር ማለት ነው። ሚስኪን ኢሳም እንግዲህ አንዴ በጥፊ ተለጧል ማለት ነው። ይገርማል እኮ ወላሂ እና አሁን ጊዜው እንኳን በጣም ያው የመጨረሻ ጊዜው የው መልቀያማ መቀረቡ አንዱ ምልክትም እየመሰለኝ ነው ማለት ነው። በጣም ማለት ይህን ያክል መድረስ የሌለብን ነገር ነው ማለት ነው። በተለይኛ ሴቶች አክላቅ ሲኖረን የሆነ ኢማን ሲኖረን ራሳችንን እናስከብራለን ማለት ነው። የምናወረደው በራሳችን ሁኔታ ነው፣ የምንከበረውም በራሳችን ሁኔታ ነው። ሞሬ የተሻለ የተሻለ ነገር ደግሞ የሚሆነው ራሳችን ራሳችን አስከብረን ሰው አክብረን እራሳችን እንድንከበር ነው። አድ ለምንፈልገው ራሳችን በራሳችን ዘቅተኛ አድርገን ወይ ደግሞ የወረደ ያስተሳሰብ ኑሮን መቼም ያሰው ተነስቶ ለምን እኔን አላከበረኝም? ለምንድ ነው ክብርም አይገባኝ? ወይንም ለምንድ ነው የምሰደበው? ደግሞ ለምንድ ነው በቃ ብዙ ጥያቄ፣ ለምን፣ እንዴት፣ ወዴት፣ ምክንያት። እነዚህ ነገር ሁሉ የሚመጡት በራሳችን ስራ፣ በራሳችን ሁኔታ፣ በራሳችን አክላቅ፣ በቃ ይሄ ነው። ግን የት አለ ያ በፊት ቤተሰቦቻችን ያደጉበት ቤተሰቦቻችን ይኖሩበት አንዳንድ ቦታ ላይ ስቴል አሁን ድረስ እየተንጸባረቀ ያለ ቤተሰብ ያለ እድገት አለ። እና የት አለ? አሁን ላይ የለም። ሴት ልጅ አይናፋር ሆና ምናምን ነው የምታድገው። የተለያየ ነገር አለ፣ ግን ያ ነገር አሁን ላይ እኛ ላይ በፍጹም ምንም ምንም ምንም የለም። እንኳን አይደለም ግማሹ ሩቡ ራሱ ይኖራል ብዬ አላስብም። እና ሴቶች የዋ እራሳችንን እናስከብር። አንዱ ባጠፋ አንዱ ይሰደባል። አንዱ በሆነ ነገር እንትን ባለ አንድ ሴት ሲያጠፋ ሁሉም ሴት ነው የሚሰደበው። በነገራችን ላይ አንድ ወንድ ደግሞ ሲያጠፋ ሁሉም ወንድ ነው አጣምረን የምንሰድበው። እና የት አለ እና ውድ ቤተሰቦቻችን ለሁላችን ይሄ ነገር ለወደፊት ልጆቻችን የሚያዩት ነው። በተለይ ሜዳ ላይ ኢሳም እንዳለው ከኢሳም ብዙ ነገር በነገራችን ላይ ጠለቅ ያለ ትምህርትም አለው ይሄ ነገር። ሶሻል ሜዲያ ነው። ሶሻል ሜዲያ ላይ ደግሞ ሁሉም ትንሹም ትልቁም እንትን ባይል ምናምን ብሏል። እና አንድ ጥሩ ነገር ነው ማለት ነው ይሄ ነገር እንግዲህ ፈኪ አላህ ሄዳ አሁን ስትሽ እንሻአላ አንድ ሰው እቀፈይ ብሎ በግዴታ እንደዚህ መመታት ቦታ ላይ የሚያስደርስ ምንም እንኳን ለሶሻል ሜዲያ ቢሆንም የምር አምርራውም ሊሆን ይችላል። እሱ ይሄ ነገር ደግሞ በጣም በጣም ከባድ ነው። በጣም ከአንድ ከሃይማኖታችንም አንፃር በጣም እንትን ያለ ነው። የዘቀጠ አስተሳሰብ ነው እና ይሄን ነገር ብንቶ ለመሳደብ ወይንም ደግሞ ለመዘለም ወይ እሷን ለማ የወረደ ለማርከስ ምናምን ነገር አይደለም። በነገራችን ላይ አንድ ሰው ሲመክሩሽ ምናምን ነገር ስንመከር ለራሳችን እንደሆነ ለምንድን ነው የማንወስደው? እኛ ሰው ስንባል ለምንድን ነው ጥፋታችንን አምናን እንደዚህ ነው እንደዚህ ነው ስንባል ጥፋታችንን የማናምነው ማለት ነው እና በጣም ይከብዳል። የሚኖረው ሌላ ነው፣ የሚደረገው ሌላ ነው፣ የሚታሰበው ሌላ ነው። እና ያ ሶሻል ሜዲያም ቢሆን በአግባቡ ሁሉንም ነገር አግባብ ባለው ነገር ሰውም ጋር ማያስደርስ ሰው ማያዘልም ሰው ማያሳማ መሆን አለበት። የምር ግን ማለት ነው በቻልነው ነው አቅም ሶሻል ሜዲያ ተጠቃሚ ተብለን አንድ መችም ገብተንበታል አይደል ሶሻል ሜዲያ ላይ ይሄን ነገር ከገባንበት ደግሞ ቢያንስ የሆነ ይዘቀጠ ራሳችንን ለማውረድ ወይንም እርካሽ ለማድረግ አንሞክር አንጣር ማለት ነው። ራሳችን በራሳችን ባለንበት ውድ ነገሮች ነንኛ ሴት ሲባል ማለት ነው። ያንን ደግሞ ራሳችንን የምናስመሰክረውና ና በቻልነው አቅም ራሳችንን ወግነን የሆነ ነገር ቢሆን እንኳን በቃ ላለመሰበር ያለውን ነገር ጀግና መሆን ነው ያለብን፣ ማለት ነው እና አላላ ሁላችንም ሄደ አይስጠን ቀጥተኛው መንገድ ምራ እንላችኋለሁ። የኔ ውዶች፣ የኔ ልዩ ነገሮች፣ ወዳችኋለሁ፣ አከብራችኋለሁኝ። እስኪ አበረታቱኝ ማለት ነው፣ ውዶች፣ አበረታቱን፣ እንበረታታ። ሁላችሁም ደግሞ እናንተ ምንትን ካላችሁ ችግር የለውም ንገሩ ማለት ነው። እንተዳደጋለን እራስ በራሳችን ማለት ነው። እንግዲህ አላ ስደትን በቃ ብሎ በሀገራችን ነጻነት አግኝተን የምንኖር ያድርገን። ሀገራችንን ሰላም ያድርግልን፣ ሰላማዋን ይመልስልን። የሀገራችን ዋናው ነገር የሀገራችን ሰላም ስትሆን ነው ሁሉም ነገር የሚሳካውና፣ ሰላም ለሀገራችን ትሆን ወጥተን የምንገባባት የምንቦርቅባት ያደግንባት ወደፊትም ብዙ ዓላማ የያዝንባት ሀገራችንን ሰላም ያደርግልን። በያላችሁበት አላህ ይጠብቃችሁ። ላይክ ሰብስክራይብ አድርጉ። ሰላም